እንኳን አደረሳችሁ። ጌታ ይባረክ። ለትንሣኤው በዓል መታሰቢያ እንኳን አደረሳችሁ። የእግዚአብሔር ስም የተባረከ ይሁን። ትንሣኤ ይሆናል። ዛሬ በሕይወታችን ትንሳኤ ይሆናል። የትንሳኤው ኃይል ዛሬ በሕይወታችን ይሰራል። አሜን። የትንሣኤውን ኃይል በትንሳኤው ኃይል መመላለስ በሚል ርዕስ ነው የማካፍላችሁ ቃል። የእግዚአብሔር ስም የተባረከ ይሁን። ከሁለተኛ ቆሮንቶስ ምዕራፍ 15 ከቁጥር 20 እስከ 22 ያለውን ቃል አንብበን እንጀምራለን። ሁለተኛ ቆሮንቶስ ምዕራፍ 15 ቁጥር 20 እንዲህ ይላል፣ አሁን ግን ክርስቶስ ላንቀላፉት በኩራት ሆኖ ከሙታን ምን ሆኗል? ተነስቷል ሞት በሰው በኩል ስለመጣ ትንሣኤ ሙታን በሰው በኩል ይሆናልና። ሁሉ ከአዳም በአዳም እንዲሞ በአዳም እንደሚሞት እንዲሁ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉና ይላ። ክብር ለእግዚአብሔር ይሁን። ሁሉ በክርስቶስ ደግሞ ምን ይሆናሉ? ሕያዋን ይሆናሉ ይላል። በክርስቶስ ሕያዋን ሆነናል። ኢየሱስ ክርስቶስ ስለእኛ ስለሞተ፣ ሞት በአዳም በኩል ስለመጣ ኢየሱስ ክርስቶስ ሞትን ለመስበር ሰው ሆኖ ሥጋ ለብሶ መምጣት ነበረበት። ስለዚህ በሱ ሞትና ትንሣኤ እኛ ሕይወት አገኘን። ክብር ለጌታ ይሁን። ዛሬ እኛ በጌታ ፊት መገኘት የቻልነው ኢየሱስ ክርስቶስ ከሞት ስለተነሳ ነው። ሞትን ሰብሮ አሸንፎ ስለተነሳ ነው። ክርስትና ህያዊ ሆኖ ከዛ የተነሳ ነው። ስለዚህ ይሄ በዓል እንዲህ የመብላት የመጠጣት ነገር ብቻ ሳይሆን በትንሣኤው ኃይል የምንመላለስበት ነው። አሜን አሜን። በትንሣኤው ኃይል ስንመላለስ በህይወታችን የሚሆን አዲስ ነገር አለ። ዛሬ እግዚአብሔር በዚህ መካከል አዲስ ነገርን ያደርጋል። በትንሣኤው ኃይል የትንሣኤው ኃይል በህይወታችን ሲሰራ የሚሆን ነገር አለ። ሐዋርያው ጳውሎስ ሲናገር እንደዚህ አለ፣ እርሱንና የትንሣኤውን ኃይል እንዳውቅ፣ በሞቱም እንድመስለው እመኛለሁ አለ። የትንሣኤውን ኃይል ማወቅና በዛ መመላለስ በጣም አስፈላጊ ነገር ነው። ክብር ለእግዚአብሔር ይሆን። ይሄ የትንሣኤው ነገር በብሉይ ኪዳን የተነገረው የተስፋ ቃል የተፈጸመበት ነው። በብሉ ኪዳን ጌታ ኢየሱስ ክርስቶስ እንደሚመጣ፣ እንደሚሞት ከዛ በኋላ በሦስተኛው ቀን ሞትን ድል አድርጎ እንደሚነሳ በብሉ ኪዳን የተነገረ ተስፋ አለ። የብሉ ኪዳን ወንጌላዊ የሚባለው ኢሳይያስ ስለዚህ በደንብ ተናግሯል። ኢሳይያስ 53 እንደምታስታውሱት እግዚአብሔር በደዌ ያደቀው ዘንድ ምን አደረገ ይላል፣ ፈቀደ ይላል። ማንም ሰው ኢየሱስን ሲያይ እንወደው ዘንድ ብንስናየው እንወደው ዘንድ ግደም ግባት የለውም ይላል። ነገር ግን እግዚአብሔር የኛን ሁሉ በደል የኛን ሁሉ ኃጢአት በርሱ ላይ ስላስቀመጠ በመስቀል ላይ ስለኛ ኃጢአት ሆኖ ኃጢአት የማያውቀውን እርሱ ኃጢአት አድርጎት በመስቀል ላይ ሞትን ሞቶ ድል አድርጎ ተነስቷል። ዛሬ ይሄንን መታሰቢያ እናከብራለን። ስለዚህ በዚህ በትንሣኤው ጉልበት ስንመላለስ በህይወታችን የሚሆኑ ነገር አሉ። ሰሞኑን በጣም ውስጤን ሞልቶ ያለው ቃል ቆላሳይስ ምዕራፍ 2 ቁጥር 14 እና 15 ላይ ያለው ነው። ይሄንን ቃል አነበዋለሁ። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። በትንሳኤው ጉልበት በህይወታችን የሚሆን ነገር አለ። አሜን። ቆላሳይስ ምራፍ ሁለት ቁጥር አስራ አራት እና አስራ አምስት እንደዚህ ይላል፣ በእኛ ላይ የነበረውን የሚቃወመንንም በትእዛዛት የተጻፈውን የእዳ ጽፈት ደመሰሰው። እርሱንም በመስቀል ጠርቆ ከመንገድ አስወግዶታል። አለቅነትንና ስልጣናትን ገፎ ድል በመንሳት በርሱ እያዞራቸው በግልጥ ምን አደረጋቸው? አሳያቸው ይላል። የኢየሱስ ትንሣኤ የሰራው ስራ ብዙ ነገር ነው። አንዱ ከሰራው ስራ ይሄኛው ነው። በእኛ ላይ ይቃወመን የነበረውን የእዳ ጽፈት በሙሉ ምን አደረገው? ይላል ደመሰሰው፣ ይላል ከመንገድ አስወግደው ይላል ከዛ በኋላ አለቅነትን ስልጣናትን፣ በሞት ላይ ስልጣን የነበራቸውን ሁሉ ስልጣናቸውን ምን አድርጎ ይላል ገፎ ይላል። ስልጣናቸውን ቆርጦ ከመንገድ አስወገዳቸው ይላል። ሃሌሉያ። ጥግ ጥግ አስያዛቸው። ከዛ በኋላ ለእኛ የሚገባንን ስልጣን ሰጠል። ማቴዎስ ወንጌል ምዕራፍ 28 ላይ ሲናገር ምን ይላል? ቁጥር 18 ላይ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ እንዲህ አላቸው። በሰማይና በምድር ስልጣን ተሰጠኝ። ሃሌሉያ ስልጣን የሰጠው ማነው? አብ ነው። ስልጣን ተሰጠኝ። ሂዱና አህዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ምን አድርጓቸው? ደቀ መዛሙርቴ አድርጓቸው። ያስተማረዋቸውን ሁሉ እያስታወሳችሁ ደቀ መዛሙርቴ አድርጓችሁ እኔ ደግሞ እስከ ዓለም ፍጻሜ ድረስ ከማን ጋር ከእናንተ ጋር እሆናለሁ፣ ይላል ሃሌሉያ። ኢየሱስ ክርስቶስ የተሰጠውን ስልጣን በሰማይና በምድር ለእኛ ዴሊጌት አድርጎናል። ክብር ለእግዚአብሔር ይሁን። የእሱን ኃይል ኤክሰርሳይስ እንድናድርግ እንድንጠቀም፣ የትንሣኤውን ኃይልና ጉልበት በዚህ ምድር ላይ እንድንሰራበት ኢየሱስ ክርስቶስ እኛን ዴሊጌት አድርጎናል። ሃሌሉያ። ይሄ ስልጣን ደግሞ የሚሰራ ነው። የዲያብሎስን ስራ የሚያፈርስ ነው። ጉልበቱን የሚሰብር ነው። ሃሌሉያ ኢየሱስ ክርስቶስ ጌታ ነው። ስለዚህ በዚህ የትንሣኤ ጉልበት መመላለስ እንችላለን። ጠላት ሰይጣን ስልጣኑ ተገፏል። ማዕረጋቸውን ቆርጦ ይላል ሃሌሉያ። አዲሱ መደበኛ ትርጉም ላይ ማዕረጋቸውን ቆርጦ የነበራቸው ዲያብሎስ በሞት ላይ ስልጣን የነበረውን ይላል ዕብራውያን ምዕራፍ ሁለት አስራ አራት ላይ ሲናገር በሞት ላይ ስልጣን የነበረውን ዲያብሎስን ይላል እርሱን አስወግዶ እኛን በህይወት አኖረ። ክብር ለእግዚአብሔር ይሁን። ሞት ከኛ አለፈ። በመቃናችን ላይ ደሙ ስለተቀባ ከእኛ ምን ሆነ? ሞት አለፈ። ክብር ለእግዚአብሔር ይሁን። በህይወት እንድንኖር እግዚአብሔር ፈቃዱ ሆነ። አሜን፣ አሜን ሃሌሉያ። ሮሜ 8 11 ላይ ነገር ግን ኢየሱስን ከሙታን ያስነሳው እርሱ ሃሌሉያ የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ምንን ይሰጠዋል? ይላል ሕይወትን ይሰጠዋል ይላል። ኢየሱስ ክርስቶስን ከሙታን ያስነሳው የእግዚአብሔር መንፈስ እርሱ መንፈስ ደግሞ ዛሬ በእኛ ውስጥ አለ። እርሱ እስከ መጨረሻ ድረስ ቤታችን ሊያደርሰን የእግዚአብሔር መንፈስ የታመነ ነው። ሃሌሉያ የታመነ ነው። ስለዚህ እስከ መጨረሻው ድረስ የዘላለም ቤታችን እስከምን ደርስ ድረስ መንፈስ ቅዱስ በሕይወታችን ድንቅን እያደረገ ተስፋ ስንቆርጥ ተስፋችንን እያደሰ እስከ ፍጻሜው ድረስ የሚያደርሰን የእግዚአብሔር መንፈስ የታመነ ነው። ሃሌሉያ ኢየሱስ ያድና ማካቲያና ማሳዲያ ክብር ለእግዚአብሔር ይሁን። መንፈስ ቅዱስ በእኛ ውስጥ ይሰራል። እኛ ግን የተሰቀለውን ክርስቶስን ምን እናደርጋለን? እንሰብካለን። ሃሌሉያ አይሁዶች ይላል፣ ምንን ይለምናሉ? ምልክትን ይለምናሉ። ግሪኮች ደግሞ ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን ምን እናደርጋለን? እንሰብካለን። ለምን? በመስቀሉ ላይ የተሰራ ስራ ስላለ። ሃሌሉያ እግዚአብሔር ሰዎችን ሁሉ ለማዳን በክርስቶስ በመስቀሉ በኩል የመዳንን መንገድ ስለዘረጋ ያንን እንሰብካለን። ሃሌሉያ ለሚሰሙት ሁሉ ሕይወትን የሚሰጥ ሕያው የሆነ የእግዚአብሔር ቃል የእግዚአብሔር መንፈስ በሕይወታችን ይሰራል። ሃሌሉያ፣ ክብር ለኢየሱስ ይሁን። ስለዚህ ወገኖቼ እኛ የተሰቀለውን ክርስቶስን እርሱን እንሰብካለን። ሕይወት የሚሰጠውን ይሄንን ወንጌል እስከ መጨረሻው ድረስ ይዘን እንድንሄድ የእግዚአብሔር ፈቃድ ነው። ሃሌሉያ። በዮሐንስ ወንጌል ምዕራፍ 11 ላይ ጌታ ኢየሱስ ክርስቶስ ወደ እነ ማርያም ቤት መጣ። አላዛር ከሞተ በኋላ ወደ እነርሱ ሲመጣ ማርታን እንደዚህ አላት፣ ወንድምሽ አላዛር ይነሳል አላት። ምን አለች እሷ? በመጨረሻው ቀን በትንሣኤ እንዲነሳ አውቃለሁ አለች። ከዛ ጌታ እንደዚህ አላት፣ በእኔ የሚያምን ቢሞት እንኳን ምን ይሆናል ሕያው ይሆናል። ትንሣኤና ሕይወት እኔ ነኝ። ክብር ለእግዚአብሔር ይሁን። ትንሣኤና ሕይወት ኢየሱስ ነው። ዛሬ ተስፋ የቆረጣችሁበት የሞተ የተቀበረ ነገር ሕያው ይሆናል። ድንጋዩን አንሱ። ኢየሱስ ምን አለ? ድንጋዩን አንሱ። ድንጋዩን ያስቀመጡት ሰዎች ናቸው። ስለዚህ ያንን ድንጋይ ምን አድርጎ አለ? አንሱ አለ። ዛሬ ወገኖቼ እኛ ያስቀመጥነውን ድንጋይ ራሳችን ማንሳት አለብን ያለማመንን ማንሳት አለብን ያንን ድንጋይ ስናነሳ ጌታ ኢየሱስ ክርስቶስ የትንሣኤው ጌታ መሆኑን ስናምን የሞተው ነገራችን ዛሬ ሕያው ይሆናል አሜን አሜን ይሆናል ለምን ትንሣኤና ሕይወት እኔ ነኝ በእኔ የሚያምን ቢሞት እንኳን ምን ይሆናል ሕያው ይሆናል ሃሌሉያ ሕያው የሚያደርገን የእግዚአብሔር መንፈስ በውስጣችን ስላለ ደስ ይለናል ወገኖቼ በአዲስ ኪዳን ነው ለመጀመሪያ ጊዜ የእግዚአብሔር መንፈስ በሰዎች ውስጥ ማደር የቻለ። በብሉይ ኪዳን የእግዚአብሔር መንፈስ በሰዎች አድሮ አያውቅ። ይመጣል፣ አገልግሎ ይመለሳል። በነገስታት ላይ በነቢያት ላይ መጥቶ ስራን ይሰራል፣ ተመልሶ ይሄዳል። ነገር ግን በአዲስ ኪዳን ጌታ ኢየሱስ ክርስቶስ በሰራው የመስቀል ስራ በእኛ ውስጥ መንፈስ ቅዱስ ለመጀመሪያ ጊዜ ማደር ቻለ። ሃሌሉያ ማን ስላለ ደሙ ስላለ፣ ሃሌሉያ! ይሄ የእግዚአብሔር መንፈስ ወገኖቼ፣ የአዲስ ኪዳን አገልግሎት የተለየ አገልግሎት ነው። የሐዋርያው ጳውሎስ እንደሚናገረው በሁለተኛ ቆሮንቶስ ምዕራፍ 3፣ 18 ላይ እንደሚናገረው ይሄ አገልግሎት የተለየ አገልግሎት ነው። ምክንያቱም በመንፈስ የሆነ አገልግሎት ነው፣ የአዲስ ኪዳን አገልግሎት ነው፣ በክብር የሆነ አገልግሎት ነው፣ ፍጻሜ ያለው ነው። ክብር ለእግዚአብሔር ይሁን። ይሄ ትልቅ ፕሪቪሌጅ ነው። በአዲስ ኪዳን አገልጋይ እንድንሆን እግዚአብሔር የመረጠን ስሙ ለዘላለም የተባረከ ይሁ ጌታን ማገልገል ኢትስ ፕሪቪሌጅ፣ ክብር ነው። ኢየሱስ ክርስቶስ ጌታ ነው። የአዲስ ኪዳን አገልጋይ መሆን ደግሞ ከዛ የበለጠ የከበረ አገልግሎት ነው። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18ን አነባዋለሁ። ኢየሱስ ጌታ ነው። ያገኘ ሰው ካለ ሊያነብን ይችላል። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 አሜን ሃሌሉያ። ያን መልክ ሙሴ በነበረበት ጊዜ የብሉይ ኪዳን አገልግሎት በእግዚአብሔር ፊት አርባ ቀንና አርባ ሌሊት ከቆየ በኋላ ወደ ሕዝቡ ሲመለስ ፊቱ ምን ያደርግ ነበር ይላ? ያበራ ነበር ይላል። ነገር ግን ከዛ በኋላ እየደበዘዘ እየደበዘዘ እየደበዘዘ ሲል ፊቱን በጨርቅ ይሸፍን ነበር ይላል። ሐዋርያው ጳውሎስ ምንድን ነው የሚለው? ያ የብሉ ኪዳን አገልግሎት የሞት አገልግሎት በክብር ከሆነ እንዴት ይሄ የአዲስ ኪዳን አገልግሎት እንዴት የበለጠ በክብር አይሆን አላ? ሃሌሉያ። ይሄንን ኢየሱስ ክርስቶስ የእርሱን ክብር እንደ መስታወት ምን እያደረግን፣ እያብለጨለጭን፣ ከምን ወደ ምን? እስቲ ከክብር ወደ ክብር በሉ ሃሌሉያ። ከክብር ወደ ክብር፣ የአዲስ ኪዳን አገልግሎት ከክብር ወደ ክብር ነው። አንዱን ክብር አይተን ሳንጨርስ ሌላ ክብር ይገለጣል። ለምን ኢየሱስ ክርስቶስ ሁል ጊዜ አዲስ ነው። መንፈስ ቅዱስ ሁል ጊዜ አዲስ ነው። አዲስ ነገርን በማድረግ የታወቀ ጌታ ነው። ሃሌሉያ ዛሬ የተለማመድነው ነገር ነገ አዲስ ነው። አዲስ መገለጥ ይመጣል። አዲስ ራእይ ይመጣል። አዲስ ያልደረስንበት ጸጋ ይመጣል። ከክብር ወደ ክብር ሃሌሉያ፣ ደስ ይላል። የአዲስ ኪዳን አገልግሎት በመንፈስ የሆነ አገልግሎት ስለሆነ ክብር ለኢየሱስ ይሁን። ዕብራውያን 2፡14 15 እንግዲህ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውም በሞት እንዲሽር ይኸውም ዲያብሎስ ነው በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ምን አደረገ? ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ስለዚህ የሕዝቡን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ምንድን ነው? ሊቀ ካህናችን ነው። ሃሌሉያ ክብር ለእግዚአብሔር ይሁን። በሞት ላይ ስልጣን የነበረውን ዲያብሎስን ምን አደረገው? አስወገደው። እኛ በዘመናችን ሁሉ በሞት ፍርሃት ውስጥ፣ ባርነት ውስጥ የነበርነውን ሁሉ ነፃ አወጣንና ዛሬ በነፃነት በደስታ መኖር የቻልነው ኢየሱስ ክርስቶስ ሞትን አሸንፎ ስለተነሳ ነው። የትንሣኤው ጌታ ሃሌሉያ። ተስፋ ሆኖልናል ይሄ ኢምፓክት አለው። በአዲስ ኪዳን ውስጥ ኢየሱስ ክርስቶስ ከሞት በመነሳቱ ሐዋርያት ተነቃቅተው የወንጌልን ሥራ እንዲሰሩ ያደረጋቸው የትንሣኤው ጉልበት ነው። ጴጥሮስ በአንድ ቀን ሲሰብክ ሦስት ሺህ ነፍሳት ወደ ጌታ የመጡት በትንሣኤው በመንፈስ ቅዱስ ጉልበት ነው። ሃሌሉያ። ስለዚህ ይሄ አዲስ ኪዳን አገልግሎት የተለየ አገልግሎት ነው። በዚህ መንፈስ ልንመላለስ ይገባናል። ምክንያቱም ኢየሱስ ክርስቶስ ሞትን አሸንፎ ስለተነሳ የትንሣኤው ጌታ እርሱ ለዘላለም ጌታ ነው። ሃሌሉያ። ኤፌሶን ምዕራፍ 1 ቁጥር 18 እስከ 23 የእግዚአብሔር ቃል እንደዚህ ይላል፣ የክብር አባት የጌታችን ኢየሱስ ክርስቶስ አምላክ እርሱን በማወቅ የምን የጥበብና የመገለጥን መንፈስ እንዲሰጣችሁ ምን አደርጋለሁ እለምናለሁ ይህም የልባችሁ ዓይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳንም ዘንድ ያለው የርስት ክብር ባለጠግነት ምን እንዲሆን ለምናምን ከሁሉ የሚበልጥ የሃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ነው። ክርስቶስንም ከሙታን ሲያስነሳው ከአለቅነትና ከስልጣንም ከኃይላትም ከጌትነትም ሁሉ በላይ ሃሌሉያ። በዚህ ዓለም ብቻ ሳይሆን፣ ነገር ግን ሊመጣ ባለው ዓለም ደግሞ ከሚመጣው ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ስራ የብርታቱ ጉልበት ምን ይሆናል ይታያል። ሃሌሉያ፣ ክብር ለኢየሱስ ይሁን። በጣም የሚገርም ነው ይሄ ስም። ጌታ ያከበረው ስም ነው። አብ በልጁ ጉዳይ አይደራደር። ልጁን ከተቀበልክ ይቀበልሃል አብ። ልጁን ሪጀክት ካረክ መደራደር የለም አብ ጋር። ለምን ኢየሱስ ክርስቶስ የከፈለው ዋጋ በጣም ብዙ ስለሆነ ስለኛ ብዙ ስለተሰቃየ በመስቀል ላይ የአብን ፈቃድ ሙሉ በሙሉ ስለፈጸመ አብ በልጁ ረክቷል። ክብር ለእግዚአብሔር ይሁን። ስለዚህ ልጁን የሚቀበል አብ ሕይወትን ይሰጠዋል። ክብር ለእግዚአብሔር ይሁን። ስለዚህ ልጁን ኢየሱስ ክርስቶስን ስለተቀበልን ሕይወት ሆኖልናል። ይሄ ስም በጣም የተለየ ስም ነው። በሰማይም በምድርም መንገድ ላይ ሰዎችን የሰዎችን ስም ስትጠሩ ምናልባት የራሳቸው ስም ከሆነ ብቻ ዞር ሊሉ ይችላሉ። ኢየሱስ ስትሉ ግን ሁሉም ሰው ዞር ይላል። ለምን እንደሆነ ምክንያቱም ስሙ በቃ ልዩነትን የሚያመጣ ስም ስለሆነ ነው። ኢየሱስ ኢየሱስ ሲባል ሰዎች ይደነግጣሉ። ሐዋርያው ጳውሎስ እንደሚለው ለሚሞቱት፣ ለሚጠፉት የሞት ሽታ፣ ለሚድኑት ደግሞ የሕይወት ሽታ ነን ይላል እና ሰዎች በጣም ይደነግጣሉ። የኢየሱስ ስም ሲጠራ በተለይ ያላመኑ ሰዎች በጣም ይበረግጋሉ ምክንያቱም ስሙ ራሱ በቃ ፓወር አለው የተቀባ ስም ስለሆነ እግዚአብሔር ያከበረው ስም ስለሆነ ከስሞች ሁሉ በላይ የሆነ ስም ስለሆነ ይሄ ስም ሲጠራ አጋንንቶች ይንቀጠቀጣሉ። ሃሌሉያ! ይሄ ስም ሲጠራ ርኩሳን መናፍስት ስፍራቸውን ይለቃል። ጉልበት ሁሉ ለስሙ ምን ያደርጋል? ይላል ይንበረከካል። ሃሌሉያ! ኢየሱስ ጌታ ነው ይምበረከካል ወዶ ሳይሆን በግዱ። ለምን እግዚአብሔር አብ ልጁን ስላከበረው ከስምም ሁሉ በላይ የሆነውን ስም ስለሰጠው፣ እርሱ ደግሞ የቤተ ክርስቲያን ምንድን ነው ይላል? ራስና ሙላቷ ነው ይላል። የቤተ ክርስቲያን ራስ ኢየሱስ። ስለዚህ ሁሉን በሁሉ የሚያደርግ አብ በህይወታችን ድንቅ ነገር ያደርጋል። ሁሉንም ከእግሩ በታች አስገዛለት ከሁሉ በላይም ራስ እንዲሆን ለቤተ ክርስቲያን ሰርጠው፣ እርሷም አካሉና ሁሉን በሁሉ የሚሞላ የእርሱ ሙላት ናት። ሃሌሉያ! ስለዚህ ወገኖቼ በዚህ በትንሣኤው ጉልበት ስንመላለስ በህይወታችን የሚሆን ነገር አለ። እግዚአብሔር ዛሬ ተስፋ የቆረጥንበትን ነገር ትንሣኤ ይሰጠዋል። በዚህ መታሰቢያ እግዚአብሔር በህይወታችን ድንቅ ነገርን ያደርጋል። የጠላት ሥራን እግዚአብሔር ዛሬም ያፈርሳል። ወንጌል በኃይል ይሰበካል። ሰዎች ይድናሉ። የወንጌል ኃይል ሲሰበክ ኢየሱስ ክርስቶስ ለሰዎች ሕይወትን ይሰጣል ለሚያምኑ ሁሉ ለሚቀበሉት ሁሉ የዘላለም ህይወትን ይሰጣል። ክብር ለእግዚአብሔር ይሁን። እንጸልያለን። ሃሌሉያ